አሰላሙ አሌይኩም ወረህመቱላይ ወበረካቱሁ ሰላም ጤና የስትልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ፣ መልካም ከኛ ጋር ሁሉ ሰላም ነው። አጠቃላይ ለመንግስት ሰራተኞች በሙሉ እጅግ በጣም አስደሳች እና አነጋጋሪ የሆነን መረጃ ነው በዚህ ሰዓት ወደ እናንተ ይጀላችው ያቀረብቁት እንግዲህ ለበርካታ ጊዜያት ከፍተኛ ውዝግብን ያስነሳ የቆየው የመንግሥት ሠራተኞች የደሞዝ ጭማሪን በተመለከተ ተግባራዊ መሆን ሲገባው መስከረም ወር አልቆ ጥቅምት ወር ላይ ገባል እያላቸው እጅግ በርካታ እህት ወንድሞች ስትጠይቁ ነበረ። እኛም እንግዲህ ይህንን ጥያቄ መሠረት በማድረግ አጠቃላይ ለመንግሥት ሠራተኞች የደሞዝ ጭማሪ ሊተገበር ስለመሆኑ እና መቼ የሚሉትን ሙሉ ዝርዝር በዚህ ቪዲዮ ይዘናል። እንዲሁም ከመንግስት ሰራተኞች የደሞዝ ጭማሪ ጋር በተያያዘ ነጋዴዎችን፣ አከፋፋዮችንም በተመለከተ ከሚኒስትር መስሪያ ቤቱ በኩል አዲስ መግለጫ ወጥቷል። የመግለጫውን ሙሉ ቃል ወደ እናንተ እናደርሳለን። በተጨማሪም ቤትና መሬት ላላቸው ኢትዮጵያኖች በሙሉ በተለይ አዲስ አበባና አካባቢው ለምትገኙ እጅግ በጣም ወሳኝና አነጋጋሪ የሆነ መረጃ ወጥቷል። ይህው እንግዲህ በዛሬው ዕለት በአዲስ አበባ ከተማ የመኖሪያ ቤታቸውን ለንግድ ስራ አውለዋል የተባሉ ነዋሪዎችን በተመለከተ እጅግ በጣም አነጋጋሪና ከፍተኛ የሆነ እጣት ስለመጣሉ በዚህ ሰዓት የወጣው ሪፖርት አስነብበዋል። ነገሩ እንዲህ ነው። ነዋሪዎቹ የመኖሪያ ቤታቸውን ለሌላ አገልግሎት ለመዋል የሚያስችላቸውን የሊዝ ውል ለውጥ ለማድረግ ከመቶ ሺህ እስከ ሚሊዮን ብር የሚቆጠር ክፍያ መጠየቃቸውን ኢትዮጵያ ቢዝነስ በዚህ ሰዓት መረጃውን አውጥቷል በመዲናዋ የሚገኙ በአቃቂ ቃሊቲ በለሚ ኩራ በንፋስ ስልክ ላፍቶ ክፍለ ከተማ እንዲሁም ጉለሌ ክፍለ ከተሞች የሚኖሩ ነዋሪዎች ባለፉት ቀናት የማስጠንቀቂያ ደብዳቤዎች እንደደረሳቸው ኢትዮጵያ ኢንሳይደር አረጋግጧል በእያንዳንዶቹ ክፍለ ከተሞች በሚገኙ የንግድ ቤቶችና አገልግሎት መስጫት ተቋማት ላይ የማስጠንቀቂያ ደብዳቤ መለጠፋቸውን ያካባቢው ነዋሪዎች ገልጸዋል። በቃቂ ቃልቲ ክፍለ ከተማ በተለምዶ ዓለም ባንክ አዲሱ ሰፈር ተብሎ በሚጠራው አካባቢ የሚገኙ ነዋሪዎች ከክፍለ ከተማ መውጣታቸውን የገለጹ ሰራተኞች ካለፈው ረብ ጀምሮ የማስጠንቀቂያ ደብዳቤ ሲሰጡ እንደነበር መግለጻቸው ነው በዚህ ሰዓት የተሰማው። ይህ በእንዲህ እንዳለ ለበርካታ ጊዜያት ከፍተኛ ውዝግብን እያስነሳ የቆየውን የመንግሥት ሠራተኞች የደሞዝ ጭማሪ ተግባራዊ የሚሆንበትን ቀን እጅግ በርካታ እህት ወንድሞች ስጠይቁኝ እንደነበረ ከዚህ በፊት እንግዲህ በርካታ መረጃዎችም ወደ እናንተ አደርሰናል። ይህንን በተመለከተ እንግዲህ በዛሬው ዕለት እጅግ በጣም ወሳኝና አንገብጋቢ የሆነ የተባለ መረጃ ወጥቷል። ሙሉ ዝርዝሩ እንደሚከተለው ይቀርባል። እንግዲህ በዛሬ ዕለት የአዲስ አበባ ከተማ አስተዳደር ፋይናንስ ቢሮ ኃላፊ ሆኑት አቶ አብዱል ቃድር ስለ አዲሱ የደመወዝ ጭማሪና ከፋፈል ዙሪያ ሙሉ ማብራሪያ በዚህ ሰዓት ይፋ ሆኗል። ኃላፊው በ2018 በጀት ዓመት አጠቃላይ ከኢኮኖሚ እንቅስቃሴና ከኑሮ ውድነት ጋር ተያይዞ በፌዴራል መንግስት ለአጠቃላይ የመንግስት ሠራተኞች የደሞዝ ማሻሻያ ታውጆ ከመስከረም ጀምሮ ተግባራዊ እንደሚደረግ አቅጣጫ መሰጠቱንም አውስተዋል። ለዚህም የከተማ አስተዳደሩ ዝግጅቱን በተመለከተ የሚመጣውን የደሞዝ ልዩነት እንዴት ይሸፍናል የሚለውን ማብራሪያ አውጥቷል። በማብራሪያው የፌዴራል መንግሥት አከፋፈል መመሪያውን ለማስፈጸም 77 ቢሊዮን ብር ጭማሪ ጥሬ ገንዘብ ፈሰስ ማድረጉን ተከትሎ ቢሮው ጭማሪውን ለመክፈል የሚያስችል ዝግጅት ማጠናቀቁን አስታውቋል። አቶ አብዱል ቃድር አክለውም የአዲስ አበባ ከተማ አስተዳደር ፐብሊክ ሰርቪስ እና የሰው ሀብት ልማት ቢሮ ያከፋፈል መመሪያው ተግባራዊ እንዲደረግ ደብዳቤ መላኩን ተናግረው፣ የመስከረም ወር ክፍያ የሚፈጸምምና የደሞወዝ ጭማሪው ማዕከል በማድረግ ልዩነቱ እጅግ ቢዘገይም እስከ ጥቅምት 15 ድረስ ክፍያ እንደሚፈጸም በዚህ ሰዓት ገልጸዋል። የመስከረም ወር ደሞዝ በአብዛኛው ክፍያ የተፈጸመ በመሆኑ በዚህ ወር የሚከፈለው ልዩነት መሆኑንና ከጥቅምት ወር ጀምሮ ጭማሪውን አማክሎ አንድ ላይ እንደሚከፈል ተቋማት ልዩነቱን አምጥተው ክፍያው መፈጸም እንደሚችሉ ገለጻ መስጠቱን ቢሮው ለአዲስ ሚዲያ ኔትወርክ በላከው ደብዳቤ አሳውቋል። መንግስት የዜጎችን የኑሮ ሕይወት ለማሻሻል ከመስከረም ወር ጀምሮ በወሰነው የደሞዝ ማሻሻያ መሰረት ዝቅተኛው የመንግስት ሰራተኛ ደሞዝ ከብር 4760 ወደ 6000 ሲያድግ ከፍተኛው የመንግስት ሰራተኛ ደሞዝ ከብር 21492 ወደ ብር 39 ሺህ አድጓል። ለዚህም ከ160 ቢሊዮን ብር በላይ ተጨማሪ በጀት እንደሚያስፈልግና አጠቃላይ ዓመታዊ የመንግስት ወጪ 560 ቢሊዮን ብር እንደሚደርስ የፌዴራል ሲቪል ሰርቪስ ኮሚሽን ነሐሴ 12 በወጣው መግለጫ ላይ ይታወሳል። ይህ በእንዲህ እንዳለ የመንግሥት ሰራተኞች የደሞዝ ጭማሪን በተመለከተ በምርት ላይ የሰው ሰራሽ የዋጋ ጭማሪ የሚያደርጉ ነጋዴ፣ አምራችና አከፋፋዮችን ተጠያቂ ለማድረግና በህገወጥ የንግድ እንቅስቃሴ ላይ ጥብቅ ቁጥጥር ለማከናወን በግብረ ኃይል የታገዘ ክትትል እንደሚካሄድ የንግድና ቀጠናዊ ትስስር ሚኒስትር በዚህ ሰዓት ይፋ አድርጓል። ለመንግስት ሰራተኞች በተደረገው የደመወዝ ጭማሪ ምክንያት በማድረግ የንግድ ለንግድ ስርዓቱን የሚያናውጥ የሰው ሰራሽ ዋጋ ጭማሪ በምርቶች ላይ እንዳይፈጠር በህገወጥ የንግድ እንቅስቃሴ ላይ ጥብቅ ቁጥጥርን እየተከናወነ እንደሚገኝ ለአሃዱ የተናገሩት የሚኒስትሩ የኮሚኒኬሽን ጉዳዮች አስፈጻሚ አቶ ወንድሙ ናቸው። ማንኛውም ነጋዴ ምርት አምርቶ እንደሚሸጠው ሁሉ የመንግስት ሰራተኛ ለሚሰራው ስራ ተጠቃሚነትን ለማስገኘት እንጂ ከንግድ ስርዓት ጋር ተያያዥነት ባለመኖሩ በምርት ላይ የሰው ሰራሽ የዋጋ ጭማሪ አግባብነት እንደሌለውም ገልጿል። በዚህም ከመንግስት ሰራተኞች የደሞወዝ ጭማሪ ጋር በተያያዘ የዋጋ ንረት የሚፈጥሩ አካላትን ተጠያቂ የሚያደርግ አዲስ አሰራር ተግባራዊ እንደሚደረግ ሚኒስትር መስሪያ ቤቱ ማሳወቁን በዚህ ሰዓት ተመልክተናል። በመጨረሻም የሲኖትራክ ተሽከርካሪ ወደ ኢትዮጵያ እንዳይገቡ ከተከለከለ እንግዲህ ከአራት ወራት በኋላ የትራንስፖርትና ሎጂስቲክ ሚኒስቴር ኩባንያው የቴክኒክ ችግር ያለባቸውን መኪኖች በተለይም ገልባጮችን ስታንዳርዳቸው ለማሟላት የማስተካከል ስራ መጀመሩን አረጋገጫለሁ ማለት ተገልጿል። ሚኒስትሩ እንደተናገሩት ከዚህ ቀደም በተደረገ ጥናት በፍሬናቸው አካባቢ በነበሩ የቴክኒክ ጉድለቶች ምክንያት የትራፊክ አደጋ ሲያደርሱ የነበሩ ተሽከርካሪዎች ኩባንያው ችግሩን ለማስተካከል በገባው ቃል መሰረት ስራ መጀመሩን ማስተዋወቁ ተገልጿል። የቻይና የጭነት መኪና ምራሽ ኩባንያ ሊያሟላቸው የተስማማቸውና ከዚህ ቀደም ተሽከርካሪዎቹ ጎደላቸው የነበሩ ክፍሎችም ማለትም የውስጥና የውጭ 360 ዲግሪ የሚያሳዩ ካሜራዎች የፍሬን ጥንካሬ ማሻሻያ፣ ከተፈቀደለት ክብደት በላይ ሲጭን የሚያሳውቀው ማንቂያ ወይንም ደወል፣ ሌሎችም ተካተውበታል። እንግዲህ ዝርዝር መረጃውን በትልቁ ቻናል ላይ ስለሰራን በዚሁ አጋጣሚ ወደ እናንተና ድርስ ብለን ነው። ቪዲዮውን ላይክ ላይክ ሸርሸር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። ለዛሬ እንግዲህ ለምሽት የያዝኩላችሁ መረጃዬን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን፣ በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።